ማነሳቸው ጥያቄዎች አንዳንዶቹ የመርህ አንዳንዶቹ የፖሊሲ ይሆናሉ። አንዳንዶቹ ደግሞ ከዝርዝር በጀቱ ጋር ተያይዘው የሚነሱ ሊሆኑ ይችላሉ። አንደኛው ጉዳይ በሌሎች ተናጋሪዎችም ተነስቷል፣ ግን አጽንኦት ለመስጠት ነው። ከቀረበው የበጀት ረቂቅ ላይ የደሞዝ ማሻሻያን በተመለከተ የተገለጸ ጉዳይ የለም። ምናልባት 269 ቢሊየን መጠባበቂያ ይላል። መጠባበቂያ ለደሞዝ ለአበል ተብሎ ተገልጿልና አጠቃላይ የመንግስት ሰራተኛው ደሞዝ ደግሞ ወደ 266 ቢሊየን ስለሆነ ይሄ ከ269 መጠባበቂያው የደሞዝ ጭማሪ የሚመለከት ጉዳይ አለ ወይ የሚል ነው። ምክንያቱም ክቡር ሚኒስትር እንደሚያውቁት የማክሮ ኢኮኖሚ ማሻሻያው ጋር ተያይዞ በከፍተኛ ሁኔታ የመንግስት ተቀጣሪዎች፣ ነዋሪዎች ኑሮን መቋቋም በማይችሉበት ሁኔታ ላይ ነው የሚገኙት። በግልጽ የዳቦ ጥያቄም እየቀረበ ነው፣ በሐኪሞች በመምህራን እየተነሳ ነው። ስለዚህ ይህ ጉዳይ መልስ ይፈልጋል። ሐኪሞች ወይም ሌሎች የመንግስት ሰራተኞች እያነሱት ያለ ጥያቄ የቅንጦት ጥያቄ አይደለም ክቡር ሚኒስትር። በመሰረታዊነት የመንግስትን ስራ ለመስራት የቤት ኪራይ ከፍለው ልጆቻቸውን መግበው ልጆቻቸውን ትምህርት ቤት ልከው የሚኖሩበት ሚኒመም የሆነ ተመጣጣኝ የሆነ የደሞዝ ጥያቄ ነው። ስለዚህ መንግስት ይህን ጉዳይ ትኩረት ሰጥቶ በበጀት ረቂቁ ውስጥ ሳያካትት መምጣቱ አስገርሞኛል እና በዚህ ጉዳይ ማብራሪያ ቢሰጥ ነው። ሁለተኛው በዚህ አመት ይጣላሉ ተብሎ በቀጣይ አመት ይጣላሉ ተብሎ የታሰቡ አዳዲስ የታክስ አይነቶች አሉ። ባለፈው አመት አንዳንዶቻችን እየተቃወምናቸውም ቢሆን የተጣሉ የታክስ አይነቶች በቀጥታ ለኑሮ ውድነትና ለዋጋ ንረት እያጋለጡ እንደሆነ በግልጽ ተመላክቷል። ለምሳሌ በእንስሳት መኖ ላይ የተጣለው የተጨማሪ ሴት ታክስን ይህንን ስንቃወም ነበር እዚህ ምክር ቤት። እንዴት ወደ ዋጋ ንረት ትራንስሌት አረገ፣ ወደ ዋጋ ውድነት ትራንስሌት አረገ ሲባል የሌማት ትሩፋት አለ በሚባልበት ሀገር አንድ ነጥብ ስድስት ቢሊዮን በላይ እንቁላል እያበረትን ነው በሚባልበት ሀገር አንድ እንቁላል ሀያ ሦስት ብር እንዲደርስ አድርጓል። አንድ ሊትር ወተት ኦልሞስት ከመቶ አስር በላይ እንዲደርስ አድርጓል። በቀጣይም በነዳጅ ላይ ተጨማሪ ሴት ታክስ እና የኤክሳይዝ ታክስ እንደሚጣል እንዲሁም የነዳጅ ተሽከርካሪዎች ዝውውር ታክስም ኢንትሮዲውስ እንደሚደረግ ተገልጿልና ይህ ጉዳይ በቀጥታ አሁንም የኑሮ ውድነቱ የሚያባብስ ነው። ክቡር ሚኒስትር በጣም ግራ ያጋባኝና ለኔ በተወሰነ ደረጃ አስቂኝም ሆኖ ያየሁት ደግሞ ከነዳጅ የሚሰበሰበው ተጨማሪ እሴት ታክስ እና ኤክሳይዝ ታክስ በመደበኛ በጀት ውስጥ ተካቶ ለነዳጅ ድጎማ ይውላል ይላል ማብራሪያው ነው። ምን አይነት ጨዋታ ነው ይሄ? ማለት በቀላሉ እኮ ታክሱን አለመሰብሰብ ይቻላል አይደል? ዋጋው እንዳይጨምር እና አመክንያው ትንሽ ግልጽ አይደለም። ሌላ ጠያቂም ሲያነሱት ነበርና ይገባኛል። መንግስት በተቻለ መጠን ወጪዎቹን በገቢ ለመሸፈን ጥረት እያደረገ እንደሆነ እረዳለሁ። ግን ደግሞ ምንጥላቸው ታክሶች፣ እና ከታክስን በተጨማሪ ታክስ ነክ ያልሆኑ ገቢዎች በርካታ መስሪያ ቤቶች ላይ ከፍተኛ የሆነ ጭማሪ የአገልግሎት ጭማሪ ተደርጓል። እነዚህ ተደራራቢ ታክሶችና የአገልግሎት ክፍያዎች ምን ያክል የማህበረሰባችን የመክፈል አቅም መሰረት ያደረጉ ነው የሚለው ነገር መጠናት አለበት ብዬ አስባለሁ። በዚህ ላይም ክቡር ሚኒስትሩ ማብራሪያ እንዲሰጡ እፈልጋለሁ። ሌላው ጉዳይ ዘንድሮም ልክ እንዳምናና ታቻምናው ሁሉ አዳዲስ የካፒታል ፕሮጀክቶች እንደሌሉና የመንግስት መሰረታዊ ትኩረት የተጀመሩ ፕሮጀክቶችን ማጠናቀቅ ላይ እንደሆነ ተገልጿል። ኦልሞስት ሶስተኛ ዓመታችን መሰለኛ፣ አሁን ትኩረታችን የተጀመሩትን ነው የምንጨርስ እንጂ አዳዲስ ፕሮጀክቶች አንይዝም ይባላል። ልክ ነው፣ የተጀመሩ ፕሮጀክቶች ማለቅ አለባቸው። ነገር ግን መንግስት የተጀመሩ ፕሮጀክቶችን በማጠናቀቅ ስም አዳዲስ ፕሮጀክቶችን መተግበር የሚያቆመው እስከ መቼ ድረስ ነው? አዲስ መንገድ አዲስ የፍጥነት መንገድ አዲስ ሆስፒታል አዲስ ግድብ አዲስ ዩኒቨርሲቲ አዲስ ባቡር አዲስ ኮንዶሚኒየም ቤቶች መኖሪያ የጋራ መኖሪያ ቤቶች መስራት የምንጀምረው መቼ ነው? ለነዚህ በቂ በጀት የምንጀምረውስ መቼ ነው? አንደኛው እሱ ነው። ሁለተኛ ለተጀመሩ ፕሮጀክቶችም ለማስጨረሻ ተብሎ የሚመደበው በጀት በቂ አይደለም። ክቡር ሚኒስትር ከጥቂት ወራት በፊት የቆላና መስኖ ሚኒስትር ሪፖርት እያቀረቡ ነበር ለፓርላማ። በሪፖርታቸው የገለጹት ምንድን ነው? ለምሳሌ በዚህ ዓመት ቆላና መስኖ ሚኒስትር ያሉ ፕሮጀክቶችን ለመጨረስ 40 ቢሊየን ብር ያስፈልገኝ ነበር የተመደበልኝ ግን 8 ቢሊዮን ነው ብሎ ነው የገለጸው። ዘንድሮም ካለው የዋጋ ንረት አንጻር 13 ቢሊዮን ነው ለዚህ ሚኒስትር ለምሳሌ የተመደበው። መንገዶቻችን የሀገራችን መንገዶች በከፍተኛ ሁኔታ ያረጁ ናቸው። ከሀያ ዓመት በላይ ያገለገሉ ናቸው። እነሱን በአዲስ ስለመስራት ወይም ስለመጠገን ምንም የተያዘ በጀት የለም። ለምሳሌ እኔ የተመረጥኩበት አካባቢ ከደብረ ማርቆስ መራዊና ከመራዊ ጎንደር በሁለት ሎት ከሀያ አምስት ዓመት በፊት አካባቢ የተገነባ መንገድ ነበር። መንገዱ አርጅቶ ኦልሞስት አገልግሎት መስጠት በማይችልበት ደረጃ ላይ ነው ያለው። ከወልዲያ ማለት ከወረታ ወልዲያን በተመሳሳይ መንገድ የሱር ኮንስትራክሽን የሰራው ሽሮፈሰስ የሚባል አይነት መንገድ ነበር። ተበላሽቶ ኦልሞስት አገልግሎት መስጠት በማያስችል ደረጃ ነው ያለው። እነዚህን አይነት ትልልቅ አገር አገናኝ መንገዶች፣ የሀገር አቀፍ አውራ ጎዳና መንገዶች በአዲስ የመስራት ወይ ቢያንስ ደረጃቸውን የጠበቀ ጥገና የማድረግ እንኳን በጀት እየተያዘ አይደለም በእነዚህ አመታት ውስጥ። እና እስከ መቼ ነው ይሄ ሊቀጥል የሚችለው? ትኩረቶቻችን አዳዲስ መሰረታዊ ለኢኮኖሚ ቫይታል የሆኑ ኢንፍራስትራክቸሮች ላይ ኢንቨስትመንት ማድረግ የምንችለው መቼ ነው የሚለው ሌላው ጥያቄ ነው፣ የፖሊሲ ጥያቄ። በሪፖርቱ በበጀት ረቂቁ ውስጥ በዝርዝር እንደተገለጸው ክቡር ሚኒስትሩም በሰፊው ሲያብራሩት እንደነበረው መንግስት እየተከተለ ያለው ጥብቅ የሆነ የገንዘብ ስርዓት የዋጋ ንረት እንዲቀንስ አድርጓል፣ በርካታ የማክሮ ኢኮኖሚ የፖሊሲ አላማዎችን አሳክቷል የሚል ተገልጿል። እኔ የኔ ግምገማ ወይም የኔ ግንዛቤ ከዚያ የተለየ ነው። መንግስት የመኒ ሳፕላይ ሊሚት ማድረጉ ገበያ ውስጥ በከፍተኛ ሁኔታ የጥሬ ገንዘብ እጥረት እንዲከሰት የመኒሳፕላይ ሳፕላይ እጥረት እንዲከሰት አድርጓል። መንግስት የመኒ ሳፕላይ ማጣጣም ያለበት ከዲማንዱ ጋር ነው። ኢኩሊብረም የሆነ ዲማንድና ሳፕላይ ሲኖር ነው ምክንያታዊ ሊባል የሚችለው። ነገር ግን መንግስት ያደረገው ምንድን ነው? የዋጋ ንረቱ በከፍተኛ ሁኔታ በመናሩ ምክንያት ከገበያ ገንዘቡን ማውጣት፣ ባንኮች ላይ ካፕ በመጣል እንዳያበድሩ በማድረግ አጠቃላይ የገንዘብ እጥረት እንዲከሰት ተደርጎ አንዳንድ ሴክተሮች ኦልሞስት ከጨዋታዎች ሆኗል ሪልስቴት ሴክተሩን ማንሳት እንችላለን የቤቶች ግንባታ የቤቶች ሽያጭ ተመቷል ኦልሞስት ይህ ሴክተር ደግሞ ከፍተኛ ኢኮኖሚ አንቀሳቃሽ የነበረ ሴክተር ነው ስለዚህ ፎር ሚር ሴክ ኦፍ ኢንፍሌሽንን ለመቀነስ እና ኮንትሮል ለማድረግ ብቻ በከፍተኛ ሁኔታ የመኒ ሳፕላይን በመገደብ የገንዘብ እጥረት እንዲከሰት በማድረግ ብቻ የዋጋ ንረት አንጻራዊ ቅናሽ አሳየ ብሎ መኩራራት ይቻላል ወይ? ኦልረዲ ለስራ ማስኬጃ ለኢንቨስትመንት የገንዘብ እጥረት ነጋዴው ከፍተኛ እጥረት ገጥሞት ከፍተኛ ችግር ውስጥ እንዲወድቅ ያደረገ ውጤታማ ነው ወይ ተብሎ ሊቆጠር ይችላል ወይ የሚል ነው። ከዚሁ ጋር ተያይዞ የኢንፍሌሽን ጉዳይ የተከበሩ የምክር ቤት አባላት ግርታ ውስጥ ገብተው ያነሷቸው ነገሮች አሉ። በእሱ ላይ ለምሳሌ ሰላሳ አራት ፐርሰንት ከነበረበት አሁን አስራ ስድስት አስራ አምስት አስራ አራት ፐርሰንት ደረሰ ማለት ቤዚራችን ከባለፈው አመት ጋር ስናወዳድረው ነው እንጂ በፊት ከነበረው ከመነሻ አመቱ ጋር ሲወዳደር አይደለም። ይህ መገለጽ ነበረበት በሪፖርቱም በዚህ በበጀት ማብራሪያውም ላይ። ለምሳሌ 2014 ላይ 34 ፐርሰንት ጭማሪ ነበር ሲባል 2017ን ስናይ የ2014 2015 2016 2016 ቤዛ አድርጎ ነው። ስለዚህ እነዚያ ጭማሪዎች አሉ ማለት ነው። አክቹዋሊ ከመነሻ አመቱ ጋር ቤዚራችን ሁለት 2010ን ብናረገው በብዙ መቶ እጥፍ ነው የዋጋ ንረቱ የጨመረው ማለት ነው። እና እነዚህ አይነት ነገሮች ለምክር ቤቱ ግርታ እስኪፈጥሩ ድረስ ተሸፋፍኖ መቅረብ የለባቸውም የለባቸው በይፋ መገለጽ አለባቸው ነው ሌላው ከነዳጅ እና ማዳበሪያ ድጎማ ጋር ተነስቶም ማብራሪያ ቀርቧል። ጥያቄ የምንድን ነው? ይህም ያክል ገንዘብ በብዙ መቶ ቢሊዮን ብር ለነዳጅና ለማዳበሪያ ድጎማ እያደረግ ነው። የነዳጅና የማዳበሪያ ዋጋ ግን በየዓመቱ እጥፍ ጭማሪዎችን ከማድረግ ሊታደገው አልቻለም። ይሄ ድጎማቸው በዓለም አቀፍ ገበያ ላይ ካየ ነው የነዳጅም ሆነ የማዳበሪያ ዋጋ ባለፉት አስር ዓመታት የተለየ የዋጋ ዋጋ ጭማሪ የለውም። በእርግጥ አንዳንድ ሳፕላይ ቼን ዲስራፕሽኖች ነበሩ ያ በሌለበት ሁኔታ መንግስት የውጭ ምንዛሬን በነፃ ገበያ እንዲተገበር ከማድረጉ ጋር ተያይዞ የመጣው ጫና በስጋትም ስናነሳ የነበረው ጫና አሁንም መቋቋም ማንችለው የዋጋ ውድነት የሸቀጦች ዋጋ ውድነት እያደረሰ ነው እና እንዴት ነው መቆጣጠር የምንችለው? ቢያንስ እስካሁን የተከሰተው ተከሰተ፣ እስካሁን የተፈጠረው ጉዳት ተፈጠረ። ከዚህ በኋላ ያለውንስ በየዓመቱ በጥፍ ሁኔታ የማዳበሪያን፣ የነዳጅን እና ሌሎች መሰረታዊ ሸቀጦች እድገትን መቆጣጠር ምንችለው እንዴት ነው የሚለውን ማንሳት ፈልጋለሁ። በመጨረሻ አሁንም ቢሆን ለምሳሌ ለኢኮኖሚ ሴክተሮች፣ ለማህበራዊ ሴክተሮች የተመደቡ በጀቶች በጣም ትንሽ ናቸው፣ ከጠቅላላ በጀቱ አንጻር ሲታይ ለጸጥታ ዘርፍ የመደብ ናቸው በጀት ደግሞ በመቶ ቢሊዮኖች ነው። ለመከላከያ፣ ለደህንነት፣ ለፌዴራል ፖሊስ ለእንደዚህ ጥያቄ ምንድነው? ካለፉት ጊዜያቶች ጋር ስናወዳደር ብዙ ሰው ይሄ እንደማይመቸ ይገባኛል፣ የኔ ፓርቲ ውስጥ ያሉ ሰዎች ጨምሮ ካለፉት መንግስት ጋር ከኢህአዴግ ጋር ሳወዳደር እሪ ያሉ የሚጮህ ሰዎች እንዳሉ አውቃለሁ። ግን ደግሞ ኢህአዴግ ከደርግ ጋር ራሱን ሲያወዳድር እንደነበር ሁሉ ብልጽግናም ከኢህአዴግ ጋር ውጭ ከሌላ ጋር የምናወዳደርበት ቤት ስለሌለ ነው። ስለዚህ በኢህአዴግ ልማታዊ ይባለ የነበረ መንገድ፣ መብራት እነዚህም ነገሮች ይሰራ የነበረ በጀቱም ለነዛ ከፍተኛ የነበረው አሁን ኦልሞስት ተገልብጦ ለፀጥታና ለደህንነት ሴክተሮች ላይ ነው ከፍተኛ በጀት እየመደብ ነው ያለው እና ሴኪዩሪታይዝድ የሆነ ስቴት አልሆንም ወይ ይሄ ያናያሳይም ወይ ከልማት ወደ ሴኩሪታይዝድ የሆነ መንግስት አልተቀየረም ወይ ብልጽግና የሚለውን ሁለቱን በንጽጽር ማብራሪያ ቢሰጠኝ ለማለት ነው። በጣም አመሰግናለሁ። እናመሰግናለን። ነገር ግን አሁንም የግብር አሰ በአጠቃላይ የቀረበው በጀት እና ሪፖርት ጥሩ ነው የሚል ምልከታ ምክንያቱም በባለፈው ዓመት የተሰሩ የማይክሮ ኢኮኖሚ ሪፎርም ስራዎች ሀገር ባለም አቀፍ ደረጃ ተወዳዳሪ ለማድረግ የተሰሩ ስራዎች አሉ። በተለይ የውጭ ምንዛሬ የተወሰደው እርምጃ ይሄ አበረታች ነው። በጀቱም በዝርዝር ቀርበዋል የሚል ምልከታ አለን። በተለይ እዚህ አመት የሚቀጥለው አመት በጀት ምንጩ ከሀገር ውስጥ መሆኑ በ81 ፐርሰንት አካባቢ ከሀገር ውስጥ ነው። ይሄ የሚበረታታ ነው። ነገር ግን አንዳንድ ጉዳዮች ማንሳት እፈልጋለሁ። በተለይ ከኑሮ ውድነት ጋር በሪፖርቱ እንደተገለጸው የዋጋ ንረትና ግሽበት እንደቀነሰ ተገልጿል። ነገር ግን ዜጎች በኑሮ ውድነት እየተቸገሩ ነው። በተለይ የኢትዮጵያ ስታትስቲክስ አገልግሎት ያወጣው መረጃ በደንብ ቢታይ ተቋሙ ቋሚ ኮሚቴ የሚከታተል ቋሚ ኮሚቴ ራሱ በደንብ ቢታይ የሚል አስተያየት አለኝ። ምክንያቱም መሬት ላይ ያለው ዳታ እንዴት ነው እየወሰደ ያለው? አሁን የምግብ ዘይት በዓመት ውስጥ በስድስት መቶ ብር ጭማሪ ነው የጨመረው። የጤፍ ዋጋ ያለው ሁኔታ እናውቃለን። አጠቃላይ በዕለት ተዕለት የምንጠቀማቸው የኑሯችን የሚያስፈልጉ ጉዳዮች የዋጋ ሁኔታ ያለበት ደረጃ ዜጎች ያውቃሉ፣ እኛም እናውቃለን። ሶ በምን አይነት ሁኔታ ነው የኑሮ ውድነት ቀነሰ ከ2014 የነበረበት የዋጋ ንረት ወደ 14 ከ34 ፐርሰንት ወደ 14 ፐርሰንት ወረደም ሊባል የሚችለው። ስለዚህ ተቋሙ በደንብ ቢታይና የዚህ ታማኒነት ክቡር ሚኒስቴር መገለጫዎቹ በደንብ ቢሰጡን፣ የዋጋ ንረትና ግሽበት ቀነሰ ከተባለ ማሳያዎቹ አሁን ካለው መሬት ካለው ነባራዊ ሁኔታ ጋር በደንብ ቢነግሩን የሚል ጥያቄ አለኝ። ሌላው